አይነብረኝም ግን አስመሰለብሽ። ለሚደብርሽ አስመሰለብሽ። ውስጥሽ ላይ ታምቆ የቆየ ነገር ነው እየወጣ ያለው። ገባሽ? እየገነፈለ ያለው የሆነ ላይክ የምትፈልጊው ነገር ካለ በውስጥሽ አናግሪኝና፣ ልጅን ማካፈል አልችልም። ምክንያቱም የእኔ ብቻ

ምንድን ነው ዛሬ? የእኔ እናት ድጋሚ፣ እንኳን ከእንትን በጌም የመጫወት ሀሳብ እንኳን የለኝም። እንኳን በአካል አግኝቼ ልጋብዝሽ